አይደል አለው ፍቃችሁ? እንደዚህ አይነት ባል በነገራችን ላይ ባሌ ነው፣ መፍትሄ ነው። እንደፈለቁ ማድረግ አለው ፍቃችሁ? እንደዚህ አይነት ባል በነገራችን ላይ ባሌ ነው፣ መፍትሄ ነው። እንደፈለቁ ማድረግ ዲሽከርከር ምን አባቱ ለልጆቹ ብሏል እንዴ ህም ለዛውም እኮ ከሴት ጋር ግን ወላሂ ስላል ያው ችግር የለውም። እኔ እኮ እዛ ብትመጣ ባትመጣ እንደውም አይመለከተኝ አያገባኝም። እንዴ አንተ እንዴ አንተም የአንተ ደጋፊዎችም ለዚህ ያክል እንደዚህ ሰርግ ጥለው መምጣት ያንጨረጭራል። እንደ ደግ አደረግኝ እንደውም እንኳን አልመጣሁም። እውነቴን ነው። ሀነት ግዴታ ልጆቼን አጠው ብላ ማዲያት በማዲያት የምትሆነው ሴቷ፣ የምታለቅሰው ሴቷ፣ የምትበደለው ሴቷ፣ የሚፈረድባት ሴቷ። ወንዱ ትንሽ ነገር ሲያደርግ ወይ የለም ከአንተ ውጪ ወይስ እኔ የማላውቀው ነገር አለ ሰዓት ወደ የመን ሩጣ እንደመጣች እሱን አንተን የምታውቀው ትፈልገህ አትፈልገ የምታውቀው እሱ አንተ ነክ እኔ አይደለሁም። ፈልጋኝ ነው የምትለው እዛው ራሷ ጋ ሄደ ጨርሳ። ለምን የዛን ጊዜ ስታገኛት የመን ፈልገሽ ነው ወይ ወይ ደግሞ እኔ እና አንቺ የነበረን ግንኙነት እዚህ ጋ ቆመዋል ብለህ ለምን አካ ካሜራ ጀርባ አላወራትም? ወይስ ለምን ቆመ ብላ ብያለች። እሱ ራስ ነው የምታውቀው፣ እኔ ምን አገባኝ። በጣም ታብሜ ብቼን ሁኜ ከልጅ ጋር አስቡት። መጀመሪያ ገና ሲያገባ ከሰው ነው የሰማሁት ባልሽ አግብቷል እውነት ነው ወይ? እንኳን ስለው ሊያስረዳኝ አልፈልግም። ከልጅ ጋር ገና አራስ ነበርኩኝ። ገና አራስ ቤቱ ኘኝ አራስ ቤቱ ናችሁ ባላችሁ አግብቷል። ለሌላ የሄደው ለሌላ ነገር ድንገት፣ ግን አገባ። ከዛ ሰኢድ ለእኔና ለልጆቹ ምንም የከፈለው ዋጋ የለም። አንደኛ እኔ እያለሁ እኔ ራሴ እያለሁ አገባ። እኔ ራሴ እያለሁ አገባና፣ አሁንም ደግሞ ድጋሚ ፈታ፣ አሁንም ደግሞ ድጋሚ ሴቶችን ይችላ አገባ ነው ያችን ላገባ ነው እያለ ከመዞር ውጪ ለልጆቹ ምን አድርጎ ነው? እንግዲህ ለልጆቹ ያደረገውን አንቺ ብትነግሪኝ ይሻላል። ምክንያቱም እኛ የምናየው የአስር ደቂቃ ቪዲዮ ወይም ደግሞ የአስራ አምስት ደቂቃ ቪዲዮ ስለሆነ ማለት ነው። ውዴ አሰላሙ አለይኩም ወራህመቱላ ወበረከቱ። ሰላም ውድነ የተከበራችሁ የሱሱ ሀበሻዊ ቤተሰቦች በያላችሁበት ሰላማችሁ። በዘት ተበዘት ስትበልልኝ ላይክ፣ ሽር፣ ሰብስክራይብ አደረጎል ማለት ነው። ሰወዳችሁ ሰወዳችሁ ማለት ነው። እንግዲህ ሱመያ ማለት ነው ዛሬ አይመለከታችሁም ባሌ ነው እንደፈለኩ ባረገው ባሌ ነው አይመለከታችሁም፣ ብላለች ማለት ነው። በነገራችን ላይ ሚዲያ ላይ እስከመጣች ድረስ አስተያየት ፈልገች ነው ውዴ፣ አስተያየት ነው። እናንተ ቪዲዮ ስለቁ እኛ አስተያየት ካልሰጠናችሁ የቱ ላይ ነው መተጋገዝ? አትተጋ አንተጋገዝማ፣ ግዴታ ነው እንት እኛ እንትር ስንል ማለት ነው። እናንተ ቪዲዮ ስትለቁ፣ እኛ ደሞ ኮሜንት የመስጠት ግዴታ አለብን፣ አስተያየት የመስጠት ደሞ ግዴታ አለብን ማለት ነው። ገባሻ? ስለዚህ ባሌ ነው፣ መብቴ ነው፣ ስፈልግዛ ስፈልግዝህ ማረግ መብቴ ነው ያልሽው። አዎ መብትሽ ነው መብትሽ ነው። እንደፈለግሽ ማለት መብትሽ ነው። እሱም ደግሞ መብት አለው ነው ያለውኛ። ሌላ ምንም ማለት ማስተዳደር የሚችል ከሆነ አራት ማግባት ይችላል። ምክንያቱም ሻሪያችን ይፈቅዳል። እሱ ማስተዳደር የሚችል ከሆነ አንቺን የሆነ ከፍ ያለ ቦታ ወይም ደግሞ አንቺ የምፈልግበት ቦታ ኑሮች ከሆነ ይችላል። ወላኪን ግን እሱ ጥፋት ያጠፋው ምንድን ነው እዚ ጋ የመጣው መጀመሪያ ላይ የመጣው ለሌላ ነገር ነው። በኋላ ላይ ሀያቻ ሀዩ የምትባል ልጅ ናት ያበላሸችው ማለት ነው። ሁለተኛ ደግሞ ያ ሲበላሽበት ደግሞ ላንቺ መናገር ነበረበት። አዎ ጥፋተኛ ነው። እሱንም ጥፋተኛ ነህ ብለን እኛም ወቅሰነዋል ማለት ነው። ምክንያቱም አዎ ጥፋተኛ ነው። እንትር ማለት ነበረበት የሆነ ነገር ሀፕን ሲያደርግበት ሚስቱ ስለሆንሽ ግዴታው ነው፣ ማማከር አለበት። ይሄ ነገር እንደዚህ ተፈጠረብኝ እንዴ ላድርግ ብሎ ማማከር አለበት። ምክንያቱም ሴት ልጅ ብለህናት ማለት ነው ብዙ ነገር ማስተካከል ትችያለሽና፣ ግን እንደዛ አላረግም። ግን ያያቀርቶ እኛ አሁን ላይ ነበረ። ምክንያቱም አሁን ላይ ናቶሎ ወላ ከመጣ ልጆቹን አሳይዋለሁ ብለሽ ስላልሽ መጣ ማለት ነው። ከዛ ከመጣ በኋላ ደግሞ እሷ ማናት? የአረቢቱ አብራው መታለ ያለሽ። ለምን እኛ እኮ አሁን የወቀስንሽ እናሳይሃለን ብለሽ ከዛ ጋር ጣርተሽ እንደገና ደግሞ አንቺ ባይንሽ አላየሽውን ሰው የነገረሽን እንዴት ታምን ያለሽ ነው ያልንሽ። እኮ ለምን አመንሽ? መጀመሪያ ለምን ሂድሽ? አላየሽም እውነት ሚስቲቱ መታለች አልመጣችም የሚለው ሂድሽ ማረጋገጥ ነበረብሽ። ከዛም በኋላ ሂድሽ ካረጋገጥሽ በኋላ እኮ ችግር የለውም። ማስረጃም ታመጫለች ለእኛ ጋር እኛ ደግሞ ፍርዱን እንሰጣለን፣ ማለት ነው ገባሻ ስለዚህ አሁን ላይ ምንም ቢያጠፋ ምንም ቢል የልጆችሽ አባት እስከሆነ ድረስ ብትገናኙና ያለውን ነገር አንደኛ ደግሞ ኢትዮጵያ ና ብለሽ ኢትዮጵያ እስከመጣ ድረስ ልጆችሽን ይዘሽ ፊት ለፊት ብትነጋገሩ፣ በእርግጥ አንቺ የሚቆጨኝ ነገር የለም ምናምን እያልሽ ነው፣ ግን ሊኖር ይችላል አንቺ ለልጆችሽ አባትም እናትም መሆናቸዋለ ሁላ ምስተሪ ላትች አንቺ የምትችይ የእናትነት ቦታሽን ብቻ ነው። የአባትነትን አተተኪ ማለት ነው። ምክንያቱም አባት የራሱ እንትራለው እናት ደግሞ የራሱ የራሷ ቦታ አላት። ስለዚህ ሴቶች ደግሞ በአብዛሀኛውኛዎች ደግሞ ወደ አባታችን እናመዝናለን። ይሄ ማንኛውም የታወቀ ነው። ቢያንስ ነፍስ ስታወቅ የተወሰነ ጊዜ ለአባት እናመዝናለን ማለት ነው። አልሙሄም አልሙሄም አሁን ምላችሁ ነገር ምን መሰለሽ፣ ምን አለ ብትታረቁ፣ ልዩሽን ብታሳይ፣ በቃ የሚሄድ የሚንጣ የሚውረድ አላስ፣ ወዲህ ገር ብለሽ ትውታ አድርገሽ ልክ አሁን አይመለከተኝም እንዳልሽ ልጆችሽን ብታሳዩና ያለውን ነገር በይቅርታ የሚፈታ ከሆነ ደግሞ በይቅርታ መፍታት። አሁን አንቺ እኔ ሳላገባ እሱ ማግባት አይችልም። በዛ ላይ ደግሞ እኔ ብዙ ነገር ሰው ምንም አላወጣሁም። ብዙ ነገር ልኮንቻሻ ሚዲያ ላይ አላወጣሽም። ሚዲያ ላይ አወጣሽም፣ ጎበዝ ነሽ። በዝ በዝ ጀግና ነሽ። እኛም ንግስ ብለን አንግሰንሻል ማለት ነው። ምክንያቱም ጎበዝ ስለሆንሽ፣ በሴት አቅምሽ ሁለት ልጅ ይዘሽ ከወዲያ ከወዲህ እያልሽ ስለነበረ ማለት ነው። አዎ ጎበዝነትሽን ማንም ይመሰክራል ማለት ነው። ግን አሁን ደግሞ ያሉትን ነገር ማስተካከል የምችይው አንቺ ነሽ። ምክንያቱም ሴት ልጅ ብልህ ናት ማለት ነው። እሱ ኒካውን ካላወረጀልሽ ደግሞ አንቺ ማግባት አትችይም። እሱ እንጂ ማግባት የሚችለው አንቺ ማግባት አትችይም። ምክንያቱም ኒካ አለሻ። የእሱን ኒካ ይዘሽ አንቺ ማግባት አትችይም። ፊት ለፊት ቀርበሽ እሱን ጋር ተነጋግርሽ ያንን ኒካ ካላወረጀልሽ አንቺ እንዲበለሽ ማግባት ትችያለሽ? አትችይም። ምክንያቱም ይሄ ለወንዶች እንጂ ለሴቶች ያለ ኒካ ኒካ ሳታወድ አልተፈቀደላትም። ስለዚህ እሱ ደግሞ አባትነትን ልጅ ሞለር ብቻ ነው ወይ አባትነት ያልሹ መጀመሪያ በነገሮች በተፈጠሩ ነገሮች ተራርቃችኋል። እንዴት ብሎ ለልጆቹ አባትነትን ያሳያል? ምክንያቱም ተራርቃችኋል። ሁለተኛ ደግሞ እኔ ራስ እያለሁኝ እዛ ሂዶ ምናምን ይሄ ከባር ነው ለምን ይገባናል? ግን እሱ ጥፋት አይደለም ሳይሆን እኛ ያል ነው ያሆኑን እንጂ የበፊቱ ጥፋት አለበት፣ ገባሽ ጥፋት አለበት ማለት ነው። ያንን ሁሉ አልፈሽ ደግሞ ዛሬ እዚ ጋር ደርሰሻል። ደርሰሽ ደግሞ ለልጆችሽ መስዋዕት ብትከፍሊ ደግሞ ለልጆችሽ ነው። ላንቺ ምንም ላይልሽ ይችላል። ና ለልጆችሽ ስትይ መስዋዕት ብትከፍሊ ነገ ጧት ልጆችሽ አመሰግኑሻል። ነገ ጧት ልጆችሽ ይወዱሻል ማለት ነው። ለሌ ሲኮ ምንም የማይኮነው ነገር አለ አይደለ? እናቶቻችን ራሱ ድሮ ሲጣሉ ወይምን ሲሉ ለልጄ ብዬ ብለው የሚቀመጡን ነገር አለ። ና እንግዲህ ሱመያ እንግዲህ ልጁን አገናኙ እንደ ዝዘንጦ ምን ብሎ ምን ብሎ ወንድ ልበ ነገራችን ላይ ወንድ ነው። ሴት ቆር ሴት እንትና ቡቡና ለልጆቿም ለሁሉ ነገር ወንድ ልጅ እኮ ወንድ ነው። ይህን ማንም አይጠፋው፣ ግን እዛ ጋር ዘንጦ የወጣው ሁሉ ውስጡ ምን እንዳለ የሚያውቀው እሱና አንድ አላህ ስብሃነ ወተዓላ ብቻ ነው። አሁን አንቺ እዚህ ጋር የምትናገረው አስር ደቂቃ አምስት ደቂቃ ነው። ምን ያክል እንደምታሳልፊ ምን እንደምታሳልፊ ማንም አያውቅም። አላህና አንቺ ነሽ እሱን የምታሳልፊ ያል። እሱም ደግሞ እንደዛው ልጆቹ ምን ያክል ይናፍቃል ምን ያክል አይናፍቅም እሱና አንድ አላህ ነው የውስጡን የሚያውቀው። ስለዚህ በእንደዚህ አይነት ባትሄዱ ብዬ ላለው ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ ላይክ ሸራ